ሰላም እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው። እንዴት ናችሁ? ዛሬ ጋርደን ወክ እያደረግን ነው። ይኸው እስኪ እንዴት እንደሚያምር ቦታ ተመልከቱ። ጋርደን ወክ እያደረግን ነው እና እንዴት እንደሚያምር ዛሬ እንግዲህ እቤት አይደለንም፣ ጉዞ ወጥተናል ማለት ነው። ጋርደን ወክ እያደረግን ነው ግን አያምርም? በጣም የሚያምር ቦታ ነው። በጣም ነው የሚያምረው፣ ልዩ ቦታ እና እንዴት ናችሁልኝ የኔ ውዶች፣ የኔ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለን። እግዚአብሔር ይመስገን። ደህና ናችሁ? እና ዛሬ ወክ እያደረግን ነው ማለት ነው። ድምጽ ሲገባብኝ ነው ያጠፋሁት እና ጠፍቻ ያለሁኝ የኔ ውድ ቤተሰቦች፣ ቪዲዮ ራሱ ከሰራው ስንት ጊዜ በጣም በጣም በጣም በጣም ጠፍቻ ያለው። እንግዲህ አልመች ብሎኛል፣ አልመቻች ብሎኛል። ለዛ ነው የጠፋሁት ማለት ነው፣ የኔ ውድ ቤተሰቦች። ያው ታውቁታላችሁ፣ ስራ አይመችም፣ አይመቻችም ማለት ነው። ለዛ ነው የጠፋሁት። እናንተ እንዴት ናችሁ? ልኝ ስራ እንዴት ይዟችኋል? ዙረት እንዴት ይዟችኋል? የዩቲዩብ ግብ ግብ እንዴት ይዟችኋል? ምን ይመስላል? ግብ ግቡ እንዴት ነው? እየተጣጣራችሁ ነው? እየለፋችሁ ነው? እንግዲህ ለውጤት መታገል መልፋት መጣር ይኖርብናል ማለት ነው ውጤት ለማግኘት ግዴታ ያው መጣርና መድከም ይኖርብናል ማለት ነው አይደል። እና የሁላችሁ ዛሬ ወክ እያደረግን ነው። ብቻ ቦታው እንዴት እንደሚያምር በጣም ነው የሚያምረው። ትንሽ ደግሞ ጨለም ባይል ኖሮ የበለጠ ይታየ ነበረ። ትንሽ ግን ጨልመዋል ማለት ነው። ግን ያው ሰአቱ እኮ በጣም ገና ነው። የሚገርም ነገር ሰአቱ ገና ነው። አምስት ሰዓት ነው ግን ይንጨልመዋል በደንብ አይታይም። ግን ደግሞ ቦታው በጣም ነው የሚያምረው ማለት ነው። እንግዲህ ያለሁበትን ቦታ ላሳያችሁ ብዬ ነው ዛሬ። ዙረትም የለም ዙረትም የለም፣ አልዞርንም። ላይቭም አንገባም፣ ጠዋትም አልገባንም፣ ማታ ማንገባም እንግዲህ ከነሱ ጋር እየተሯሯጥን ከነሱ ጋር እየወጣን፣ ያው ቅድሚያ ታቁታላችሁ የነሱ ስራ ነው። በነገራችን ላይ ባህር አለው። እሺ፣ እዚህ ጋር እንዴት እንደሚያምር ዩት። ባህሩንም አላሳያችሁ። ዩትማ እንዴት እንደሚያምር በጣም ነው የሚያምረው ማለት ነው። ከሚባለው በላይ በላይ ማለት ነው። በጣም ያምራል ቦታው። ጨልሟል ትንሽ ግን ጨለም ብሏል። ባይጨልም በጣም ነው የሚያምረው። ቆይማ ዝቅ ብዬ አላሳያችሁ በዛኛው ሳይድ ወረትኩኝ እዩት ት እንዴት እንደሚያምር! እዩት፣ ባህሩ በጣም ነው የሚያምረው። እንዴት አባቱ እንደሚያምር ተመልከቱ። በጣም ነው የሚያምረው ግን ያው ጨልመዋል ጨልመዋል፣ ግን ባይጨልምም በጣም ነው የሚያምረው ማለት ነው። እና የኔ ውድ ቤተሰቦች ጉዞ ይሄን ይመስላል። የውጭ ያለ የጋርደን ቦታ እዩትማ ምን እንደማወራ ራሱ ጠፍቶብኛል። ምክንያቱ በዛ በኩል እየጠሩኝ ነው እ አብረን እንዙር እያሉኝ ማለት ነው። ዙሩ እያልኳቸው አይሰሙ ነይ፣ ነይ ይዋቸው ይኸው፣ ቦታው ባይጨልም ባህሩ ይታያችኋል። ባህሩን እዩልኝ፣ ባህሩን ተመልከቱ። ይወትማ እንዴት እንደሚያምር በጣም ነው የሚያምረው፣ በጣም ባይጨልም ደግሞ በጣም ነው የሚያምረው። የነበረው ግን ትንሽ ጨልመዋል። ባይጨልም በጣም በጣም በጣም ያምራል። እንዴት ነው ዶሃን? አያችሁት? ዶሃ ኳታር፣ ዶሃ ምን ይመስላል? ያምራል? እስቲ ንገሩኝ። ግን ድምፅ እየገባብኝ ነው መቼስ ድምጽ አለው። ድምጽ ባይኖርም አሪፍ ነበረ። ድምፅ አለው እና እንዴት ነው ወደዳችሁት? እንደምትወዱት ተስፋ አደርጋለሁ። ይሁት አያምሩም? በጣም ነው የሚያምረው የእውነት። እና የኔ ወዶች እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? ዩቲዩብ እንዴት ይዟችኋል? እየበረታችሁ ነው የኔ ወዶች፣ በርቱልኝ፣ ጠንክሩልኝ እጅ እንዳሰጡ አድካሚ እንደሆነ የታወቀ ነው። የዩቱብ ስራ በጣም አድካሚ ነው። በጣም እና ግን በርቱ፣ ጠንክሩ። አብረን እንበረታለን፣ አብረን ወደፊት እንጓዛለን። እጅ እንደሆነ አንሰጥም። የፈለገ ነገር ቢሆን በተአምር እጅ አንሰጥም ማለት ነው። እንታገላለን እስከ መጨረሻ እናንተን። በርቱልኝ፣ ጠንክሩልኝ የኔ ውዶች። እግዚአብሔር ደግሞ ልፋታችንን ድካማችንን ቆጥሮ መጨረሻችንን እንደሚያሳምረው መጨረሻችንን እንደሚያስተካክለው ባለሙሉ ተስፋ ነኝ። ያው ታቃላችሁ፣ ሶ ቤት ሆናችሁ ዩቱብ መስራት በማዳም ኩሽና ሆናችሁ ዩቱብ መስራት በጣም በጣም ከሚባለው በላይ በጣም ከባድ ነው። እኔ እንጃ በጣም አሁን እንደኔ ለምሳሌ ተደብቆ ለሚሰራ ሰው በግልጽ የማይሰራ ሰው መጡብኛል፣ መጡብኝ፣ ድምጽ ገባብኛል፣ አልገባብኝ በጣም ከሚባለው በላይ በጣም ከባድ ነው እና እንደዚህ ተጨናንቀን የሰራነው ነገር መጨረሻው ደግሞ ውጤቱን ለማየት ያብቃን ማለት ነው። መድኃኔ ዓለም ለሁላችንም ፈጣሪ ያግዘን። የእኔ ውዶች እንግዲህ ይሄን ይመስላል እንደወደዳችሁ ተስፋ አደርጋለሁኝ። እስቲ ይህን ቪዲዮ ላይክ፣ ሰብስክራይብ እያደርጋችሁ አበረታቱኝ፣ ደግፉኝ ያው እርስ በራሳችን በነገራችን ላይ እርስ በራሳችን ነው መደጋገፍ ያለብን። ማንም እኛን መጥቶ የሚያበረታን የሚያበረታንም የሚደግፈንም ሰው የለም። ራሳችን በራሳችን ነው መበርታት፣ ራስ በራሳችን ነው መጠንከር ያለብን፣ መበረታታት ያለብን። ማንም መጥቶ የሚያበረታን የሚያጠነክረን የለም እና እርስ በራሳችን ተደጋግፈን አብረን እንደግ። ላይክ አድርጉ፣ ሰብስክራይብ አድርጉ እና ድጋፋችሁን፣ ብርታታችሁን አሳዩኝ ፍቅራችሁን አሳዩኝ። እርስ በራሳችን በጋራ በመደጋገፍ እንደግ። ለራሳችን ያለ ነው እኛው ራሳችንን እንጂ ማንም ሰው አይደለም። ትላልቆቹ እኛን ዞር ብሎ አያዩንም። እኛን እነሱን የምንከተላቸው የምናያቸው የምናደንቃቸው እንጂ እነሱ እኛን አይመለከቱንም። እኛ እርስ በራሳችን እንተጋገዝ፣ እንደጋገፍ። የኔ ውዶች በያላችሁበት ሰላም ቆዩኝ። ወዳችኋለሁ። የኔ ውድ ነገሮች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ድጋፋችሁን አሳዩኝ። ወዳችኋለሁ። በያላችሁበት ሰላም ቆዩኝ።